በመላው ዓለም ላይ ለምትገኙ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች በድጋሚ እንደምን አላችሁ? በዛሬው ዕለት መጋቢት ሶስት ሁለት ሺህ አስራ ሰባት ላይ እንገኛለን። የዛሬው ልዩና አስደሳች መረጃ ብዙዎቻችሁ ስጠብቁት የነበረ የበረራ ጉዳይን የተመለከተ ይሆናል። አብራችሁን ቆዩ። የዛሬው ልዩ መረጃ ምን ይመስላል? የሚለው ዝርዝር መረጃዎችንም ወደ እናንተ የማደርስ ይሆናል። እስከዛው ድረስ ግን ለሌሎችም እንዲደርስ ይህንን በጉጉት ሲጠባበቁ ለነበሩ ብዙ ኢትዮጵያውያን ዛሬ መልካም መረጃችን ነው። በተለይም ደግሞ በስደቱ ዓለም በመካከለኛው ምስራቅ ላይ የሚገኙ ኢትዮጵያውያን ታጠቅን በስፋት እንግዲህ፣ ታጠቅ የት ደረሰ? ጉዳዩ የበረራ ነገር ነው የሚሉኝ የሌላ ጉዳይም ሳነሳ ሆኖም በዛሬው ዕለት እነሆ ድምጻችን ተሰምቷል። በዚሁ ጉዳይ ላይ ዝርዘር ያለው ማብራሪያዎችን ወደ እናንተ ለማድረስ ነው። ገብታችኋል። ላይክ ላይክ ላይክ፣ የለም ላይክ አይታየኝም። በመጀመሪያ አልሐምዱሊላህ፣ እጅግ በጣም ደስ ብሎኛል። እንኳን ደስ አላችሁ። ከዛ በመቀጠል እንግዲህ ወደ ዋናው መረጃ ስገባ በዛሬው ዕለት መጋቢት ሶስት 2017 አመት ሊሞላው ነው ማለት ነው። እንግዲህ ያው እሺ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች በዛሬ ሁለት መጋቤት ሶስት ሁለት ሺህ አስራ ሰባት ከአንድ ሺህ የሚበልጡ ከሳውዲ አረቢያ በእስር ላይ ሲሰቃዩ የነበሩ ወገኖቻችን ወደ ሀገራቸው ገብተዋል እነዚህ ብቻ ሳይሆኑ እነሆ በጉጉት ሲጠበቅ የነበረው አራተኛው ዙር በረራ ወይም ደግሞ ከሳውዲ አረቢያ ወደ ሀገር ቤት የማስገባቱ ዘመቻ እነሆ ተጀምሯል። በዛሬ ዕለትም ከሳኡዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ አንድ ሺህ ኢትዮጵያውያን በዛሬ ዕለት ወደ ሀገራቸው እንዲገቡ የተደረገ ሲሆን የአደጋና ስጋት መከላከል ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለ ማርያም ዶክተር እና የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ለተመላሾቹ አቀባበል አድርገውላቸዋል። አምባሳደር ነቢያት ጌታቸው በዚህ ወቅት አራተኛው ዞር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ወደ ሀገር የመመለስ ስራ በይፋ መጀመሩን አብስረዋል። በዚህም ከዛሬ ጀምሮ በሳምንት ዘጠኝ በረራዎች በማድረግ ዜጎችን የመመለሱ ስራ ተጠናክሮ እንደሚቀጥል ነው የገለጹት። ዜጎችን የመመለስ ተግባር የመንግስት የዜጋ ተኮር ዲፕሎማሲ አካል መሆኑን ቃል አቀባዩ አጠቅሰው የኢትዮጵያ የአደጋና ስጋት የአመራር ኮሚሽንን ኮሚሽነር አምባሳደር ሽፈራው ተክለማርያም ዶክተር በዜጋ ተኮር ዲፕሎማሲ ዜጎችን የመመለስ ተግባር ተጠናክሮ እንደሚቀጥል ነው የገለጹት። ወደ ሀገራቸው የተመለሱ ዜጎችን በአስቸጋሪ ሁኔታ ውስጥ የነበሩ መሆናቸውን በቁመና እንዲሁም ደግሞ ዜጎችን ጠቁመው ዜጎችን ወደ ሀገር ከገቡ በኋላ በልማት እድገት እንዲሳተፉ አስፈላጊውን ድጋፍና እንክብካቤ እንደሚደረግላቸው ገልጸዋል። ከሚያዝያ አራት ሁለት ሺህ አስራ ስድስት ጀምሮ እየተከናወነ በሚገኘው ከሳኡዲ አረቢያ ዜጎ